እንጂ ኧረ እባክህ ምን እያለ አግሽነ እስቲ ቅረፅ ፎቶ አንሰኝ ፎቶ አንሰኝ ኧረ እባክህ እንደሱ ነው እንዴ ፎቶ ማንሳት እውነት በል እንዴ እንዳሰብረዋ ስጠኝ እስቲ ስጠኝ እስቲ ቅረፀኝ ፎቶ አንሳይ፣ ቶሎ በል አንሳይ። ኦሮ ኦሮ ያምራል ያምራል ያምራል። በቃ በቃ፣ እስቲ ስፖርት ስራ ብእኔ። ከዛስ እስቲ የኝ፣ ግልብጥ በል ግልብጥ፣ ግልብጥ ግልጥ ይመቻል፣ ይመቻል? እውነት በል ጎበስ፣ ጎበስ፣ ጎበስ፣ ጎበስ። አቤት ሰልፊ! አቤት ሰልፊ ስጠኝ፣ በቃ ስጠኝ። እስኪ ስጥኝ፣ ልትነሳበት። እንደሱ አይደረግማ እንዴ! ይሸበላልኩ እሺ፣ ቻው በላቸው። እየቀረጽኩክ ነው። ቻው ባይ ባይ ባይ ባይ ባባይ ሟ ወዳችኋለሁ። ሟ በላቸው። ዘጋ ቻ በላቸው።